ሰላም፣ ጤና ይስጥልኝ። የኢትዮ ዘገባ ቢት ሰዎች እንደምን እንደምንቆያችሁ። የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። የአሜሪካው የቀድሞ ፕሬዝዳንት የሆኑት ጆ ባይደን በፍጥነት እየተዛመተ ወደ አጥንታቸው የደረሰ የፕሮስቴት ካንሰር እንደተገኘባቸው በመረጋገጡ አዲስና ከባድ የጤና እክል ገጥሟቸዋል። ምርመራው ባለፈው አርብ የሽንት ምርመራን ጨምሮ በተደረጉ ተከታታይ ምርመራዎች የተረጋገጠ ሲሆን የሕመሙን ፈጣንና ከባድ ስርጭት የሚያመለክት ከፍተኛ ደረጃ ተብሎ ተመድበዋል። የዩናይትድ ኪንግደም የካንሰር ምርመራ ማዕከል እንደገለጸው ከፍተኛ ደረጃ ያላቸው የፕሮስቴት ካንሰሮች በፍ ፍጥነት የማደግ አዝማሚያ ያላቸው ሲሆን በአፋጣኝ ህክምና ካልተደረገላቸው የመዛመት እድላቸው ከፍተኛ ነው። ሆኖም የባይደን የህክምና ቡድን ካንሰሩ ለሆርሞን ምላሽ የሚሰጥ እንደሆነ ገልጸዋል። ይህም እድገቱን የሚያፋጥኑ ሆርሞኖችን በሚገቱ ወይም በሚቀንሱ የታለሙ ህክምናዎች ውጤታማ በሆነ መንገድ መቆጣጠር እንደሚቻል ተስፋ ይሰጣል። ባይደንና ቤተሰባቸው በአሁኑ ወቅት የተሻለውን የህክምና መንገድ ለመወሰን የሆርሞን ህክምና፣ የጨረር ህክምናና ምናልባትም ኬሞቴራፒን ጨምሮ የተለያዩ የህክምና አማራጮችን እያጤኑ ነው የባይደን ምርመራ ይፋ ከተደረገበት ጊዜ ጀምሮ ከሁሉም የፖለቲካው ምህዳርና ከዚያም በላይ የድጋፍና የአጋርነት መልእክቶች ጎርፈዋል። የቀድሞ ተቀናቃኛቸው የነበሩት ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል መድረካቸው ባይደን ፈጣንና ሙሉ ማገገም እንዲገጥማቸው በመመኘትና ይህን የጤና መሰናከል እንደሚያሸንፉ ተስፋቸውን በመግለጽ መልካም ምኞታቸውን አስተላልፈዋል። ምክትል ፕሬዚዳንት ካማላ ሀሪስና ባለቤታቸው ለባይደን ጸሎታቸውን አቅርበዋል። የጤና ችግሮችን በመጋፈጥ ረገድ ያላቸውን ጥንካሬና ጽናትም አጉልተዋል። በሕክምናና በፖለቲካው ማህበረሰብ ውስጥ ያሉ ታዋቂ ግለሰቦችም ተመሳሳይ ስሜቶችን አንጸባርቀዋል። በአስቸጋሪ ጊዜያት የአንድነትና የርኅራይን አስፈላጊነትም አስምረውበታል። የባይደን ቀዳሚና የቅርብ ወዳጅ የነበሩት የቀድሞ ፕሬዚዳንት ባራክ ኦባማ ባይደን ለካንሰር ምርምር ያላቸውን የረጅም ጊዜ ቁርጠኝነት አጉልተዋል። ኦባማ ባይደን በ2016 ያስጀመሩትንና የካንሰር ምርምርን ለማፋጠን እንዲሁም የመከላከልና የህክምና ስልቶችን ለማሻሻል ያለመውን ተነሳሽነት መምራታቸውን ጠቅሰዋል። ኦባማና ባለቤታቸው ልባው መልእክቶችን አስተላልፈዋል። በዚህ አስቸጋሪ ወቅት ባይደንና ቤተሰቦቻቸውን እንደሚያስቡ ገልጸው በሙያ ዘመናቸው ሁሉ ባሳዩት ተመሳሳይ ቁርጠኝነት ይህን ፈተና የመጋፈጥ ችሎታ እንዳላቸው ያላቸውን እምነት ገልጸዋል። ይህ የጤና ዜና ለባይደን የመጣው በእድሜና በጤና ስጋቶች ምክንያት ከ2024 የፕሬዝዳንታዊ ምርጫ ራሳቸውን ካገለሉ ከአንድ አመት ገደማ በኋላ ባለ ወሳኝ ወቅት ላይ ነው። ከምርጫ ቀስቀሳው ራሳቸውን ቢያገሉም ባይደን በዋና ዋና የህግ አውጭ ጉዳዮችና በአለም አቀፍ ዲፕሎማሲ ላይ በማተኮር በፕሬዝዳንትነት ማገልገላቸውን ቀጥለው ነበር። የህመማቸው ምርመራ ከደጋፊዎቻቸውም ሆነ ከተቺዎቻቸው ከፍተኛ የሆነ የጭንቀት መግለጫ እንዲሰጥ አድርጓል። ሁሉም በዚህ አዲስ የህክምና ምዕራፍ ሲጀምሩ ጥንካሬና መልካም ጤንነት ይመኙላቸዋል። ባይደን የመቋቋም መንፈስና የአስርት ዓመታት የህዝብ አገልግሎታቸው ከብዙዎች አድናቆት አስገኝቶላቸዋል። ቤተሰቦቻቸውም የማይናወጥ ድጋፋቸውን ገልጸዋል። የህክምና ጉዞአቸውም ሲጀምሩ ጤንነታቸው እንዲሻሻልና ህይወታቸውን የሰጡበትን የአሜሪካን ህዝብ በጽናትና በክብር የማገልገል ስራቸውን እንዲቀጥሉ አገሪቱ በተስፋ ትመለከታለች። የአሜሪካ የካንሰር ማህበር ዋና ኦፊሰርና ታዋቂ የፕሮስቴት ካንሰር ባለሙያ የሆኑት ዶክተር ዊሊያም ዳሁት በቅርቡ ፕሬዚዳንት ባይደን ይፋ ባደረጉት የህመም ምርመራ ላይ አስተያየት ሰጥተዋል። ምርመራው ከባድ ትኩረት የሚሻ ኃይለኛ የካንሰር አይነት መሆኑን እንደሚያመለክት ገልጸዋል። ዶክተር ዳውት ካንሰር ወደ አጥንት ሲዛመት እንደማይድንና እንደሚቆጣጠር ገልጸው ሆኖም ብዙ ህሙማን ለመጀመሪያ ህክምናዎች ጥሩ ምላሽ እንደሚሰጡና ከምርመራ በኋላ ለብዙ ዓመታት መኖር እንደሚችሉ አስረድተዋል። በህክምናው ዘርፍ የተገኙ መሻሻሎች በሽታው በከፍተኛ ደረጃ ባለባቸውም ቢሆን የበርካታ ግለሰቦችን የበሽታውን አካሄድ እንዳሻሻሉ አጽንኦት ሰጥተዋል። በባይደን ጉዳይ ምልክቶችን ለመቆጣጠርና የተወሰኑ የካንሰር አይነቶችን ስርጭት ሰውነት ለማዘግየት በብዛት ጥቅም ላይ የሚውል የሆርሞን ህክምና ሊታዘዝላቸው ይችላል። የሆርሞን ህክምናዎች የበሽታውን እድገት በመቆጣጠርና የህይወት ጥራትን በማሻሻል ረገድ ውጤታማ ሊሆኑ ቢችሉም በሽታው በተባባሰበት ደረጃ ላይ ፈውስ ሰጭ አይደሉም። ከዋይት ሀውስ ከወጡ ወዲህ ፕሬዚዳንት ባይደን ከህዝብ እይታ በእጅጉ የራቀ አኗኗር ይዘዋል። በሚያዝያ ወር በቺካጎ በተካሄደ የአካል ጉዳተኞች መብት ጉባኤ ላይ ያደረጉትን ንግግር ጨምሮ ጥቂት የህዝብ ተሳትፎዎች ብቻ ስለነበሯቸው በይፋ መታየታቸው አልፎ አልፎ ነበር። ግንቦት ወር ከቢቢሲ ጋር ባደረጉት ቃለ ምልልስ ከፕሬዝዳንታዊ ውድድር በራሳቸውን የማግለል ውሳኔያቸው ከባድ እንደነበር ገልጸው በጤንነታቸው ላይ ያላቸውን እምነት ገልጸዋል። ስለ አእምሮ ችሎታቸው ቀጣይ ጥያቄዎችና ስጋቶች ቢኖሩም ባይደን የአእምሮ ቅልጥፍናቸውንና ለማገልገል ዝግጁ መሆናቸውን በማጉላት ማንኛውንም መዳከም አስተባብለዋል። ስለ ጤና ችግሮቻቸው ያላቸው ግልጽነት ስለ እርጅና፣ ስለ ጤና ግልጽነትና ስለ አመራር ሀገራዊ ውይይት አስነስተዋል። ማገገማቸውንና የጤና ሁኔታቸውን መቆጣጠራቸውን በሚቀ በሚቀጥሉበት ጊዜ ህዝቡ ስለ ሁኔታቸውና ስለ እቅዶቻቸው ተጨማሪ መረጃዎችን በትኩረት በመጠባበቅ ላይ ይገኛል። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን ከፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።